ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ ተከታታዮች፣ እንዴት ናችሁ? የአዲስ አበባ ከተማ አስተዳደር የጎዳና ንግድ ላይ ለመቆጣጠርና ለማስተዳደር ያለመ ደንብ ቁጥር 184 2017 የተሰኘ አዲስ ደንብ አውጥቷል። የጎዳና ንግድ በተለይም የደንብ ማስከበር ሰራተኞች በሚወስዷቸው የኃይል እርምጃዎች ከፍተኛ ትችትንና ወቀሳን ሲያስተናግድ መቆየቱ ይታወሳል። ይህንን ስርዓት ለማስያዝ የአዲስ አበባ ከተማ አስተዳደር የጎዳና ላይ ንግድ ለመምራት መስራትና ስርዓት ለማስያዝ የወጣ ደንብ ቁጥር 184 ህዝባር 2017 የተሰኘ ደንብ አውጥቷል። ይህም ደንብ እንግዲህ የከተማ አስተዳደሩ እንዳለው በከተማዋ በመካሄድ ላይ ያለውን የጎዳና ላይ የንግድ እንቅስቃሴ ከጊዜ ወደ ጊዜ እየተስፋፋ በመምጣቱና በተለይም በዝቅተኛ የኑሮ ደረጃ ላይ የሚገኙ ነዋሪዎች የስራ ዕድል በመፍጠርና የሚፈለጉትን እቃ በተመጣጣኝ ዋጋ እንዲያገኙ በማድረግ አስተዋጽኦ ለማድረግ እንደዚሁም የጎዳና ላይ ንግዱ በስርዓት ካልተመራ በከተማ ውበትና ገጽታታ ላይ፣ በከተማ ጽዳት፣ በትራፊክ ፍሰትና እንቅስቃሴ ላይ አሉታዊ ተጽዕኖ ስለሚያሳድር ይህን ማስተካከል በማስፈለጉ ነው፣ ይህን ደንብ አውጥቻለሁ ያለው። በዚህ ደንብ መሰረት እንግዲህ በዚህ ደንብ መሰረት ማነው መነገድ የሚችለው? ለመነገድስ እና ነጋዴ ሆኖ ለመመዝገብ ምን አይነት መስፈርቶችን አሟልቶ መገኘት አለበት? አንድ ሰው ምን አይነት መስፈርቶችን ሲያሟላ ነው እንደዚሁ መመዝገብ እና ፍቃድ ሊሰጠው የሚችለው እንዲነግድ? ለመመዝገብስ ምን አይነት መስፈርቶችን ማሟላት አለበት? የምዝገባውስ በምን አይነት መልኩ ይጸድቅለታል? እንደዚሁም ደግሞ ከተመዘገበና ስራውን ከጀመረ በኋላ ደግሞ ምን አይነት ሁኔታዎችን ሳያሟላ ሲቀር ነው ወይም በምን አይነት ሁኔታ ነው ከምዝገባ የሚሰረዘውና አስተዳደራዊ እርምጃ ምን አይነት ጥፋቶችን ሲያጠፋ ይወሰድበታል እና ፍቃዱ እዛ ቦታ ላይ የመስራት ፈቃዱ በምን አግባብ ይነጠቃል? እንደዚሁም ደግሞ ጎዳና ላይ ንግድ ለተሰማሩ ነጋዴዎች በምን አግባብ የመለያ ማታወቂያ ይሰጣቸዋል? እንደዚሁም በጎዳና ላይ ስራ የሚፈቀዱስ የስራ መስኮች ምንድናቸው የሚሉትንና ከዚህ ጉዳይ ጋር የተያዙ ሌሎች ወሳኝ የሆኑ ደንቡን በተመለከተ ለእናንተ እያንዳንዱን መረጃ የሚሰጣችሁ ነው የሚሆነው አብራችሁ እንድትቆዩና ይህን ጠቃሚ የሆነ የደንቡን የተመለከተ የህግ ትንታኔ እንዳያመልጣችሁ እጋብዛችኋለሁ። እንግዲህ በጎዳና ላይ ንግድ የተሰማራ ማንኛውም ሰው መመዝገብ አለበት። ምዝገባውን የሚያከናውነው ደግሞ በሚገኝበት ያንን ንግዱን በሚሰራበት አካባቢ በሚገኝ የወረዳ የንግድ የወረዳ የንግድ ጽሕፈት ቤት መሆኑ በዚህ ደንብ መሰረት ተደንግጓል። እንግዲህ የአዲስ አበባ ከተማ አስተዳደር ንግድ ቢሮ በዚህ ደንብ መሰረት በጎዳና ንግድ ላይ የተሰማራ ማንኛውንም ሰው ይመዘግባል። ማንኛውም ሰው በመዝገብ ሳይመዘገብ በየትኛውም ቦታ ላይ በጎዳና ላይ ንግድ ስራ መሰማራት አይችልም። እንደ ህገወጥ ነው የሚቆጠረው። ስለዚህ ልክ መደበኛው ንግድ ንግድ ፈቃድ አውጥቶ አንድ ሰው እንደሚሰራ ሁሉ በጎዳና ላይ ንግድ መሰማራት የሚፈልግ ማንኛውም ሰው በዚህ መዝገብ መመዝገብ አለበት። ንግዱ በሚገኝበት የወረዳ ጽሕፈት ቤት በኩል ማለት ነው። በተለምዶ የእሁድ ገበያ በመባል የሚታወቁና የትራፊክ ፍሰት የማይበዛባቸውን ቦታዎች ለጊዜው በመዝጋት በሳምንት አንድ ቀን እሁድ ዕለት የጎዳና የንግድ ስራ ላይ የተሰማሩ ሰዎች በዚህ ደንብ መሰረት መመዝገብ አለባቸው ነው የተባለው። ማንኛውም ሰው እንግዲህ በመዝገብ የሚመዘገበው አንድ ጊዜ ብቻ ነው። የተለያዩ ወረዳዎች እየሄደ የተለያዩ ምዝገባዎችን በስሙ ማድረግ አይችልም። አንድ ምዝገባ ብቻ ነው ለአንድ ሰው የሚፈቀድለት። በመዝገብ እንግዲህ ለመመዝገብ አንድ ሰው በማንኛውም የጎዳና ንግድ ስራ ላይ መመዝገብ የሚፈልግ ሰው እነዚህን መረጃዎች መያዝና ማሟላት ይኖርበታል። የጎዳና ላይ ነጋዴውን ስም ከናያት መያዝ አለበት። ዜግነቱን መያዝ አለበት። የመኖሪያ አድራሻው እንደዚሁ ግድ ነው። ሌላው የጎዳና ላይ ንግዱ የሚካሄድበትን አድራሻ፣ የንግድ ስራ አይነቱ ወይም መስኩን በደንብ አድርጎ መያዝ አለበት በመዝገብ ውስጥ። በጎዳና ላይ ንግድ ስራ ለመሰማራት የሚፈልግ ማንኛውም ሰው እነዚህን አንድ በአንድ የምነግራቸውን መስፈርቶች አሟልቶ መገኘት አለበት። ግለሰቡ ዕድሜው ከ18 ዓመት የሞላው መሆን አለበት። በአሁኑ ወቅት በመደበኛ ንግድ ስራ ላይ ወይም ሌላ ማንኛውን ስራ ላይ ያልተሰማራ ስራ አጥ መሆኑን በከተማ አስተዳደሩ ከሚኖርበት ወረዳ አስተዳደር ጽህፈት ቤት የጽሁፍ ማስረጃ ማቅረብ አለበት። በሁለተኛ ደረጃ ግለሰቡ በስድስት ወር ጊዜ ውስጥ የተነሳው ሁለት ጉርድ ፎቶግራፍ ማቅረብ አለበት። በአስተዳደር ውስጥ ከሚኖርበት ወረዳ የታደሰ የነዋሪነት መታወቂያ ወረቀት ማውጣት አለበት። ይህ ማለት የአዲስ አበባ ከተማ አስተዳደር ወይም የአዲስ አበባ ከተማ መታወቂያ የሌለው ሰው በዚህ በ ጎዳና ላይ ንግድ መሰማራት አይችልም ማለት ነው። ሌላው ከግብር ሰብሳቢ መስሪያ ቤት የተሰጠ የግብር ከፋይ መለያ ቁጥር ቲን ማምጣት አለበት። ቲን ቁጥር ማምጣት አለበት። ሌላው ግለሰቡ ይህን ደንብና ደንቡን ተከትሎ የሚወጣውን መመሪያ አክብሮ ለመስራት ፍቀደኛ መሆኑን በሚያቀርበው ማመልከቻ ላይ ማረጋገጥ ይኖርበታል። እነዚህን መስፈርቶች አሟልቶ ሲገኝ ቅድም በነገርኳቸው አግባብ ንግድ ስራው በሚገኝበት የጎዳና ላይ ንግዱ በሚገኝበት በወረዳው የንግድ ጽህፈት ቤት በኩል ምዝገባ ይፈቀድለታል ማለት ነው። ሌላው ስለ ምዝገባ ማመልከቻ እና ውሳኔ አሰጣጥ እንደዚሁ ደንቡ ዝርዝር ሁኔታዎችን ይዟል። ማንኛውም በጎዳና ላይ ንግድ ስራ ላይ ለመሰማራት የሚፈልግ ሰው ስራ ከመጀመሩ በፊት የአዲስ አበባ ከተማ አስተዳደር ንግድ ቢሮ ያዘጋጀውን የማመልከቻ ቅጽ በመሙላት በዚህ ደንብ መሰረት የተጠቀሰውን ማስረጃ አሁን ቅድም የነገርኳቸውን እያንዳንዱን በማያያዝ ለወረዳው ንግድ ጽህፈት ቤት ማቅረብ አለበት። ማንኛውም ለምዝገባ የቀረበ ማመልከቻ ደግሞ ተቀባይነት ያለ ሆኖ ከተገኘ የወረዳው ንግድ ጽህፈት ቤት አግባብ ባለው ደንብ መሰረት የተወሰነውን የአገልግሎት ክፍያ ያስከፍለውና ይመዘግበዋል። የጎዳና ላይ ነጋዴ ደረት ላይ የሚንጠለጠል ፈቃድ ወይም መታወቂያ ይሰጠዋል ማለት ነው። እንግዲህ የአዲስ አበባ ከተማ አስተዳደር ንግድ ቢሮ ለምዝገባ አገልግሎት የሚውሉ ወጥ ቅጾችን ያዘጋጃል ለወረዳ ጽህፈት ቤቶችም እንግዲህ ያሰራጭና የምዝገባ ስርዓቱ በዚሁ አግባብ የሚደረግ ነው የሚሆነው። ማንኛውም በመደበኛ ንግድ ስራ ላይ ለተሰማራ ሰው ወይም በንግድ ፈቃድ አዋጁ መሰረት በንግድ መዝገብ የተመዘገበ ነጋዴ በዚህ መዝገብ መመዝገብ የተከለከለ ነው። ምክንያቱም ይህ ለጎዳና ላይ ነጋዴዎች ብቻ የተፈቀደ በመሆኑ ማለት ነው። እንግዲህ ሌላው ምንድን ነው? በዚህ ደንብ መሰረት ተመዝግቦ ደረት ላይ የሚንጠለጠል ፍቃድ ወይም መታወቂያ የተሰጠው ሰው ማንኛውም ሰው ህጋ የሆነ ሆኖ በጊዜያዊነት የጎዳና ላይ የንግድ ስራ የሚሰራ መሆኑ በዚህ ደንብ መሰረት እውቅና ተሰጥቶታል ማለት ነው። ስለዚህ ደረት ላይ የሚንጠለጠል ፍቃድ ወይም መታወቂያ ያሌለው ሰው ህጋዊ እንዳልሆነ ነው የሚቆጠረው ማለት ነው። ውድ ነው የተከበራችሁ የፕሮግራም የተከታታዮች፣ እንግዲህ ፍቃድ እንደተሰጠው ሁሉ ፍቃድ ለመሰጠት ማሟላት የሚገባቸው ሁኔታዎች እንዳሉ ሁሉ ደግሞ አንድ ሰው እንዴት ነው ፍቃድ ከተሰጠው በኋላ ከመዝገብ ከተመዘገበው በኋላ ሊሰረዝ የሚችለው እንደዚሁም ደግሞ አስተዳደራዊ እርምጃ ሊወሰድበት የሚችለውን የሚለውን አንድ በአንድ ነግራችኋለሁ በጎዳና ላይ ንግድ ስራ ላይ የተሰማራ ማንኛውም ሰው ከዚህ በኋላ አንድ በአንድ በሚነግራቸው ምክንያቶች ሊሰረዝ ይችላል አንደኛ የንግድ ስራውን ከተወ ሊሰረዝ ይችላል ከመዝገብ ሁለት ከዚህ አለም በሞት ከተለየ ይሄ ግልጽ ነው ሌላው ሶስተኛ ሐሰተኛ መረጃ ወይም ሰነድ አቅርቦ መመዝገቡ ከተረጋገጠ ሊሰረዝ ይችላል ለምሳሌ የአዲስ አበባ ነዋሪ ሳይሆን ሌላ የአዲስ አበባ ነዋሪ ሳይሆን ሐሰተኛ ሰነድ ካቀረበ ወይም ደግሞ ሌላ ቦታ ላይ ነጋዴ ሆኖ እንደዚሁ ስርዓት ሳይሆን ስርዓት ነኝ ብሎ ብቻ ሐሰተኛ መረጃ አቅርቦ ከተገኘና መመዝገቡ ከተረጋገጠ ሊሰረዝ ይችላል። ሌላው ከተፈቀደለትና በመታወቂያው ላይ ከተገለጸው ቦታ ወይም ቀን ወይም ሰዓት ወይም የጎዳና ላይ ንግድ ስራ መስክ ውጭ ባልተፈቀደ ስራ ላይ ተሰማርቶ ከተገኘ አስተዳደራዊ እርምጃ ይወሰድበታል፣ ይሰረዛል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ወይም የወረዳው ንግድ ጽሕፈት ቤት የሚጠይቃቸውን መረጃዎች በትክክልና በወቅቱ ያላቀረበ ከሆነ እንደዚሁ ከምዝገባ ይሰርዛል። ሌላው የሸማቹን የጤናና የጽዳት አጠባበቅ፣ የአካባቢ እንክብካቤ፣ የንግድ እቃውን ጥራት ወይም አይነት ደረጃ ካጓደለ ወይም ሌላ ህገወጥ ተግባር ከፈጸመ ወይም በኮንትሮባንድ የገቡ እቃዎች ወይም የራሱ ያልሆነውን በንግድ ምዝገባና ፈቃድ አዋጁ መሰረት በመደበኛ ንግድ ስራ ላይ የተሰማረ ነጋዴ ሆኖ ይሄን እቃ ይዞ ከተገኘ እንደዚሁ ፍቃዱ ይሰረዛል ወይም ከምዝገባ ይሰረዛል ማለት ነው። እንደዚሁም ሸማቹን በማታለል ወይም በማሳሳት ተግባር ላይ ከተገኘ ወይም በማንኛውም ሌላ ሁኔታ ይህንን ደንብ የጣሰ እንደሆነ አስተዳደራዊ እርምጃ ይወሰድበታል። ፍቃዱ ይሰረዛል ማለት ነው። እንግዲህ ማንኛውም የጎዳና ላይ ነጋዴ እንግዲህ አሁን የነገርኳቸውን ጥፋቶች መፈጸሙ ሲረጋገጥ የአዲስ አበባ ከተማ አስተዳደር ንግድ ቢሮ አጥፊውን ከመዝገብ ይሰርዘዋል። አጥፊውም ቢሮ የሰጠውን ደረት ላይ የሚጠለጠለ የሽግግር ጊዜ ፍቃድ ወይም መታወቂያ ተመላሽ እያደርጋለ ቢሮ የንግድ እቃዎቹንና የመገልገያ እቃዎቹንም ከዛ ከሚነግድበት ቦታ በማንሳት የጎዳና ላይ ንግድ ሲሰራበት የነበረውን የመስሪያ ቦታ ለወረዳው ጽህፈት ቤት ያስረክባል ማለት ነው። ውድና የተከበራችሁ የፕሮግራሜ ተከታታዮች እንግዲህ እነዚህ ያንድ በአንድ በአንድ የነገርኳችሁ ከአስተዳደራዊ እርምጃ የሚወሰድባቸው ወይም ደግሞ የተሰጠው ፍቃድ የሚሰረዝባቸው ናቸው። እስቲ በጎዳና ላይ ንግድ ስራ ላይ ስለሚፈቀዱ የስራ መስኮች ምንድን ነው እንል ጥያቄ አዕምሯችሁ ውስጥ ሊመጣ ይችላል እንግዲህ ይህ ደንብ ደንብ ቁጥር 184 2017 በአንቀጽ 19 ስር በጎዳና ንግድ ላይ የተሰማሩ ሰዎች ስለሚሰሩባቸው ወይም ደግሞ ስለሚፈቀድላቸው የስራ መስኮች አንድ በአንድ ዘርዝሮ እናገኘዋለን የጎዳና ንግድ ስራ ላይ የተሰማራ ሰው የሚሰራው የንግድ ስራ አይነት የስራ መስኩ ወይም የስራ ዘርፉ በዝርዝር በዚህ ህግ የተፈቀደ መሆን ይገባዋል። በዘፈቀደ የፈለገውን አይነት ስራ መስራት አይችልም። የፈለገውን የንግድ አይነት ማከናወን መሸጥ አይችልም። እንግዲህ አሁን እንደነገርኳችሁ የጎዳና ንግድ ስራ ላይ የተሰማራ ሰው ለመስራት የሚፈቀድለት የንግድ ስራ አይነት ወይም መስክ ከዚህ በታች አንድ በአንድ የምነግራችሁ ይሆናሉ። አንደኛው አልባሳትና መጫሚያዎች በዚህ በጎዳና ንግድ ስራ ላይ የተፈቀደ የስራ መስክ ነው። ሌላው ቀላል ኤሌክትሮኒክስ እና የኤሌክትሪክ እቃዎች፣ እንደዚሁም ለጤና ተስማሚ የሆኑ ደረቅ ምግቦች፣ ብስኩት፣ ሳምቡሳ፣ ቦምቦሊኖ፣ ሳንዱች፣ የተጠበሰ ድንች ወይም ችብስ የተፈቀደ ነው። የታሸጉ ለስላሳ መጠጦች፣ ታሸገ ውሃ፣ የፍራፍሬ ጭማቂ ወይም ጁስ፣ አትክልትና ፍራፍሬ፣ መጽሐፍትና መጽሔቶች፣ ሻይና ቡና፣ ቀላል የቤት ውስጥ መገልገያ እቃዎች ማለትም ትሪ፣ ድስት፣ ሳህን፣ ብርጭቆስን የመሳሰሉት የዕቃ መያዣ ከረጢት፣ ፌስታልና የመሳሰሉት የተፈቀዱ የስራ ዘርፎች ናቸው። እንግዲህ ከነዚህ አሁን ከነገርኳቸው የስራ መስኮች በተጨማሪነትም ሌሎች የሚፈቀዱ የስራ መስኮች የአዲስ አበባ ከተማ አስተዳደር ቢሮ ንግድ ቢሮ እንደ አስፈላጊነቱ በየጊዜው እያጠና በሚያወጣው መመሪያ እንደሚወስን በዚህ ደንብ መሰረት ተደንግጎ እናገኛለን። በጎዳና ላይ ንግድ ስራ ላይ የተሰማራ ሰው የሚሰራው የንግድ ስራ የሙያ ብቃት ማረጋጫ የማያስፈልገው የንግድ ስራ አይነት መሆንም አለበት ነው እየተባለው። እንግዲህ በጎዳና ላይ የንግድ ስራ ለማካሄድ ስለሚፈቀዱ ቦታዎችና የማከናወኛ መገልገያዎችም እንዴት ይወሰናል በሚለው ላይ ደንቡ ዝርዝር የሆነ ድንጋጌ ይዟል። ውድና የተከበራችሁ የፕሮግራሜ ተከታታዮች፣ የጎዳና ላይ ንግድ ለመስራት የመስሪያ ቦታ ሊሰጥ የሚችለው ከሚከተሉት ምድቦች በአንዱ ይሆናል ይላል። በቋሚ የመነገጃ ቦታ፣ በጊዜ የመነገጃ ቦታ፣ የእሁድ ገበያ፣ በተንቀሳቃሽ ጎዳና ላይ ንግድ ሊፈቀድ ይችላል። የጎዳና ላይ የንግድ ስራ መስራት የሚቻለው በሚመለከታቸው አካላት ተለይተው በተፈቀዱ ጎዳናዎች ብቻ ይሆናል እንጂ ባልተፈቀደ በማንኛውም ጎዳና ላይ መስራት አይቻልም። እንግዲህ በዚህ ህግ መሰረት ከሚፈቀዱ የመስሪያ ቦታዎች ጭ የጎዳና ላይ ንግድ መነገድ በዚህ ደንብ መሰረት ክልክል ተደርጓል። እየተከለከለ ነው። ለጎዳና ላይ ንግድ ስራ የሚፈቀዱ ቦታዎች የአዲስ አበባ ከተማ አስተዳደር ንግድ ቢሮ አግባብ ካላቸው አካላት ጋር በመመካከር ከመንገድ ምን ያህል ርቀት ገባ ማለት እንዳል እንደሚኖርባቸው ከትራፊክ እንቅስቃሴና ፍሰት ከማሳለጥ አንጻር ለሸማቾች የሚኖራቸውን አመችነትና ቅርበት የመሳሰሉትን መስፈርቶች በሚመለከት ዝርዝሩ እንግዲህ የአዲስ አበባ ከተማ አስተዳደር ንግድ ቢሮ ከሚመለከታቸው አካላት ጋር በመመካከር መመሪያ ያወጣል። በዚህ መመሪያ እንደሚደነገግ ነው። በዚህ ደንብ መሰረት የተደነገገው ማለት ነው እንግዲህ። የንግድ ስራውን አይነትና ባህሪ ከግምት ውስጥ በማስገባት ለጎዳና ላይ ንግድ ስራ ማከናወኛ የሚውሉ መገልገያዎች አይነት የአዲስ አበባ ከተማ አስተዳደር ንግድ ቢሮ በሚያወጣው ዝርዝር አፈጻጸም መመሪያ እንደሚወሰን በዚህ ደንብ ተደንግጎ እናገኘዋለን። ቢሮው የንግድ ስራ ማከናወኛ የሚውሉ መገልገያዎች ስታንዳርድ እና ዲዛይኖችን ያዘጋጃል ወይም እንዲዘጋጁ እንደሚያደርግ በዚህ መመሪያ መሰረት እንግዲህ ተደንግጎ እናገኘዋለን። የወረዳው ጽህፈት ቤት የቁጥጥር ባለሙያዎች የተመዘገበና ደረት ላይ የሚጠለጠል ፈቃድ ወይም መታወቂያ የተሰጠው ሰው ግዴታዎቹን በትክክል መወጣቱንና በዚህ ደንብ መሰረት ስራው መካሄዱን ለማረጋገጥ ድጋፍና ቁጥጥር እንደሚያደርጉ በዚህ ደንብ ተመልክቷል። እንግዲህ የአዲስ አበባ ከተማ አስተዳደር ንግድ ቢሮ ወይም ደግሞ የወረዳው ንግድ ጽህፈት ቤት ለቁጥጥር ስራ የሚያሰማራቸው የቁጥጥር ሰራተኛ የተሰጠውን የመስሪያ ቤት መታወቂያ መደበኛ ያልሆነ ንግድ ስራ ላይ ለተሰማራ ሰው በቅድሚያ ማሳየት ይኖርባቸዋል ማለት ነው። ሳያሳዩ ማንኛውንም አይነት ቁጥጥርም ሆነ ጥያቄ ማቅረብ እንደማይችሉ ነው። እንግዲህ በዚህ ደንብ መሰረት የተደነገገው ውድና የተከበራችሁ የፕሮግራሜ ተከታታዮች ስለዚህ የአዲስ አበባ ከተማ አስተዳደር እንግዲህ የጎዳና ላይ ንግድን ለመቆጣጠርና ስርዓትን ለማስያዝ በሚል ያወጣው ደንብ እንግዲህ በተለይ ጎዳና ላይ ንግዶችን በተመለከተ ጎዳና ላይ ንግድ በማከናወን ህይወታቸውን ለመምራት የለት ጉሮሯቸውን እና ወጫቸውን ለመሸፈን በሚጥሩ ዜጎች እና እንደዚሁም ደግሞ ንግዱን ስርዓት ለማስያዝ እና ለመቆጣጠር በሚሰማሩ የደንብ ማስከበርና የጸጥታ አካላት መካከል የሚፈጠረውን አላግባቢ የሆነ ግጭት፣ እንደዚሁም ደግሞ የኃይል እርምጃ ፈር ያስይዛል ተብሎ ይጠበቃል ይሄ መመሪያ። ስለዚህ እንግዲህ የአዲስ አበባ ከተማ አስተዳደር ይህንን ደንብ ቁጥር 184 2017 አውጥቷል። ሐሳብ ከተሰጠበት እና የተወሰኑ ግብአቶች ከተሰበሰቡ በኋላ ጸድቆ በስራ ላይ ይውላል ተብሎ ነው እየታሰበ ያለው እንግዲህ የጎዳና ላይ ንግድ ማለት በመደበኛው የንግድ ህግና በ ንግድ ፍቃድና ፍቃድ አሰጣጥ አዋጁ የማይመራ ቀላል የንግድ ስራ ሲሆን ግለሰቡ በንግድ መዝገብ ሳይመዘገብና የንግድ ስራ ፍቃድ ሳይወጣ ወይም ቋሚ የንግድ ቤት ወይም ቦታ ሳይኖረው በዚህ ደንብ መሰረት በጎዳና በየመንገዱ ዳርቻ በሚገኝ ትናንሽ ተለጣፊና ተንጠልጣ የእቃ መደር ይዞ እስከ ብር 50 ሺህ ብር በሚገመት በአነስተኛ ካፒታል እቃዎችን፣ ቁሳቁሶችን፣ ምግቦችን የዕለት ተዕለት ፍጆታ የሚውሉ የሚሉ ሸቀጦችንና አገልግሎቶችን ለተጠቃሚ ህብረተሰብ ለሽያጭ በማቅረብ የሚሰራ የንግድ ስራ አይነት ነው ይላል። ሆኖም በግብርና በእደ ጥበብ የተሰማሩ ሰዎች ምርታቸውን ቢሸጡ ይህ ትርጉም አይመለከታቸውም ይላል። ምክንያቱም እነዚህ የግብርናና የእደ ጥበብ ውጤቶች ካፒታሉ ከ50 ሺህ ብር ከፍ ሊል ስለሚችል ማለት ነው። ሌላ የጎዳና ላይ ነጋዴ ማለት እንግዲህ በዚህ ደንብ መሰረት ቅድም እንደነገርኳችሁ የጎዳና ላይ ንግድ ስራ የሚያካሄድ ሰው ነው የተፈቀደለት ማለት ነው። ስለዚህ በዚህ መሰረት እንግዲህ የ አዲስ አበባ ከተማ አስተዳደር የጎዳና ላይ ንግድ ለመምራትና ስርዓት ለማስያዝ በሚል ደንብ ቁጥር 184 ዝባር 2017ን አውጥቷል። ደንቡ እንግዲህ ከጸደቀ በኋላ ተፈጻሚ ይሆናል ተብሎ ይታሰባል። እሱን ተከትሎም እንግዲህ የአዲስ አበባ ከተማ አስተዳደር ንግድ ቢሮ ይህን ደንብ ለማስፈጸም ዝርዝር መመሪያ ያወጣል። ስለዚህ በአዲስ አበባ ከተማ በሁሉም አቅጣጫ በሁሉም ክፍለ ከተሞች ከሁሉም ኮርነር ያሉ የጎዳና ላይ ንግዶች በዚህ ደንብ መሰረት ይመራሉ ተብሎ ነው የሚታሰበው። ውድ የተከበራችሁ የፕሮግራሜ ተከታታዮች ይህን ደንብ በተመለከተ እንግዲህ ለእናንተ ዋና ዋና የሆኑ አንኳር አንኳር የሆኑ አስፈላጊ የሆኑ ነጥቦችን በዝርዝር አቀረብኩላችሁ። የአዲስ አበባ ከተማ አስተዳደር የሚሆን የፌዴራሉ መንግስት እንደዚሁም በሀገሪቱ አዳዲስ ህጎች ሲወጡ ፈጥኜ ለእናንተ እያደረስኩላችሁ ማብራሪያ እየሰጧችሁ እገኛለሁ ይህን ፕሮግራም ብዙዎቻችሁም ተወዱታላችሁ። በምትሰጡኝ አስተያየት ይህንን ተገንዝብ ያለሁ። ውድ የተከበራችሁ የፕሮግራሜ ተከታታዮች እንደዚህ አዳዲስ በሚወጡ ህጎች፣ አዳዲስ በሚሰጡ የፍርድ ቤት ውሳኔዎች፣ እንደዚሁም በዋናነት ደግሞ የህግ ምክርና ትንታኔ በዚህ በጠበቃ ዩሱፍ ዩቲዩብ ቻናል ላይ ወደ እናንተ መቅረቡን ይቀጥላል። አብራችሁኝ ስለቆያችሁ አብራችሁኝ ስለሆናችሁ እንደዚሁም ከ121 ሺህ በላይ ሰብስክራይበር ስለደረስን እጅግ በጣም ደስ ብሎኛል። ቻናሉን ሌሎች ኢትዮጵያውያን ወንድ ምህቶቻቸው እንዲጠቀሙበት እንዲገለገሉበት ሸር ማድረጋችሁን አትርሱ። በውጭም በሀገር ውስጥም ያላቸው የፕሮግራሜ ተከታታዮች ይህንን ማድረግ አትርሱ። ይህን ቪዲዮ ላይክ ማድረጋችሁን አትርሱ። አብራችሁ ስለነበራችሁ በድጋሚ አመሰግናለሁ። አብራችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ዩሱፍ ከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ